አንቀበልም ሲሉ የኢትዮጵያ እግር ኳስ ፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ተናገሩ። የኢትዮጵያ ሴቶች ብሔራዊ ቡድን ለአፍሪካ ዋንጫ ለማለፍ ከታንዛኒያ ጋር ለሚያደርገው ወሳኝ ጨዋታ በተመለከተ ዛሬ በፌዴሬሽኑ ጽፈት ቤት በተሰጠው ጋዜጣዊ መግለጫ ወቅት የአበበ ቢቂላ ስቴዲየምን መታገዱን ተከትሎ የፌዴሬሽኑ ዋና ስራ አስፈጻሚ ስቴዲየምን መታገድ የኢትዮጵያ እግር ኳስ ፌዴሬሽን እንደማይቀበለው ገልጸው ካፍ ጉዳዩን በድጋሚ እንዲመለከተው ማድረጋቸውንም ተናግረዋል። የኢትዮጵያ እግር ኳስ ፌዴሬሽን አስቀድሞ ካፍ በጠየቀው መሰረት የአበበ ቢቂላ ስቴዲየምን የኢትዮጵያ ሴቶች ብሔራዊ ቡድንን ጨዋታና የካፍ ሻምፒዮንስ ሊግ እንዲሁም የኮንፌዴሬሽንን ጨዋታ እንዲያስተናግድ ማስመዝገቡ ሲገለጽ አሁን ባጠረ ጊዜ ፌዴሬሽን እንደ አማራጭ ያስመዘገበውን የድሬድዋ ስቴዲየምን፣ የአበበ ቢቂላ ስቴዲየምን እንዲሁም የአዲስ አበባ ስቴዲየምን ለመመልከት የካፍ ክለብ ላይሰንሲንግ ዲፓርትመንት አንዲት ኬንያዊት ወደ ኢትዮጵያ በመላክ ግምገማ ያደርጋልም ተብሏል። ለዚች ኬንያዊት ባለሙያም የኢትዮጵያ እግር ኳስ ፌዴሬሽን የአውሮፕላን ትኬቷን ጨምሮ ሙሉ ወጪዋን እንደሚሸፍንም ታውቋል። የአበበ ቢቂላ ስቴዲየም በካፍ ብዙ ቅሬታዎችን ማስተናግዱን ትሎ የኢትዮጵያ ሴቶች ብሔራዊ ቡድንና የኢትዮጵያ ምድን ቀጣይ ያሉባቸውን የኢንተርናሽናል ጨዋታዎች በድሬዳዋ ስቴዲየም የሚማረጋቸው ነገር የሰፋም ሆኗል። ሁለቱ አማራጮች ካልተሳኩ ግን የሴቶች ብሔራዊ ቡድንና ኢትዮጵያ ምድን በሌላ ሀገር በስድስት የመጫወት ጣፈንታ ሊገጥማቸው እንደሚችል እየተነገረ ይገኛል። የኢትዮጵያ ሴቶች ብሔራዊ ቡድን ወሳኙን የመልስ ጨዋታ ከታንዛኒያ ጋር ጥቅምት 18 ሲያደርግ ከኢትዮጵያ ምድን ጋር ደግሞ ከቀናት በኋላ ከፒራሚድ ጋር ያከናውናል። ዘገባው የባልደረባችን አንተነ ታረቀ ነው። የኢትዮጵያ ሴቶች ብሔራዊ ቡድን በ2026 የአፍሪካ ሴቶች ዋንጫ ማጣሪያ ከታንዛኒያ ጋር ለሚያደርጉት ጨዋታ ዝግጅታቸውን ቀጥለው በትላንትናው ዕለት ከገርጂ ወንዶች ታዳጊ ቡድን ጋር የልምድ ጨዋታ አድርጓል። በትላንትናው ጨዋታም ሴና ፎቁማ ከአሜሪካ የሙከራ ጊዜ በኋላ ቡድን ስትቀላቀል፣ ለታንዛኒያው ያንግ አፍሪካ የምትጫወተው አረጋሽ ካሳም ቡድኑን ተቀላቅላ መጫወት ትችላለች።